ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ፣ አደረሰን። መልካም በዓል ይሆንላችሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። እሱንም ደግሞ ሀይሚዬና ብራዬ ፍጼ ሆነው እንግዲህ ዛሬ ሀቡ ሰርፕራይዝ አድርጓቸዋል። በጣም ደስ የሚል የአበሻ ልብስ በዓልን አምሮባችሁ ዘንጣችሁ ደምቃችሁ ማየት እንፈልጋለን ብለው። በነገራችን ላይ ስጦታው የተላከው ከተመልካች፣ ከአድናቂዎቻቸው ከሚወዷቸው ነው። በጣም ደስ የሚል ቆንጆ የሚያምር ያበሻ ልብስ ነው። እኔ እራሱ በጣም ወድጄዋለሁ። የእውነት ነው የሚላችሁ ይሄን ያበሻ ልብስና ባለፈው ዱባይ ላይ የለበሱትን ልብስ ማለት ነው። እንዴት እንደወደርኩት ልነግራቸው አልችልም። በጣም ያምራል። እና የኔ ምርጦች ግን ድክም ብሎኛል። እውነት ጾሚን ስለሆንኪሁን አለቅም፣ ደክሞኛል። ስሙ ማለንገራችሁ፣ ቆይ ምን ልላችሁ ነበረ? ስለ ዶሮ ምናምን ተነስቶ ሰምታችኋል አይደለ? ሀይሚዬ ምን እንዳለች፣ እንዴት እንደዛ ከዛ፣ ሀቡ ምንድን ነው የአሁን ሴቶች እኮ ዶሮ መስራት አይችሉም አላለም? ሀቡ እኔም እኮ አልሰራም ዶሮ መገነጣጠል አልችልም። ግን ያው ገነጣጥላታሉ፣ ግን ጥልጥልጥል አድርጌ ነው የምሰራው እንጂ ይሄ መላላጫ ፈረሰኛ የላጭ ክንፍ የምንድን ነው ምናምን የሚባል ነገር እንትን አይደለም። ዝም ብዬ ነው የምሰራው። እና ለማንኛውም ማለት ነው። አሁን እኮ ቴክኖሎጂ ሁሉም ይረቋል። ዶሮ ሲቀጥል ቤቱ የሚያርደው የለም። እውነት ለመናገር አሳርደው ምናምን ነው ይዘው የሚገቡት። ይገዛሉ ዶሮ ያሳርዳሉ ተገነጣጥላ ምናምን ቤታቸው ይዘው ሄዶ አጥሮ ምሮት ምናምን ነው የሚሰሩት፣ እንጂ ይ ቤት ውስጥ መገነጣጠል ማረድ ወዘተ ቀርቷል ማለት ነው። ለማንኛውም ሀይሚ በጣም አስቃኛለች። ሁለት አይነት አገነጣጠል አለ ስትል እና ፈታ ነው ያደረጉኝ። በዛ ላይ ደግሞ ልብሳቸውን በጣም ወድጀዋለሁ። ሀቦ ያው ቡራጌን በጣም ስለወፈር ክብሎ እንግዲህ ሰፋ ያለ ልብስ ገዝቶለታል። ያበሻ ልብስ ጠባብ የማይደረግ ነገር ኮን በነገራችን ላይ ሆነት ስትሬት ያደርጋል ስለማይባል ስትገዙ፣ ያበሻ ልብስ ሰፋ ያለ ነገር ነው መግዛት ያለባችሁ ማለት ነው። ሲታጠብ ራሱ እየሰፋ ሳይሆን እየጠበበ ነው የሚሄደው። ያበሻ ልብስ እያጠረ እየጠበበ ነው የሚሄደው ብዙ ጊዜ እና የዛሬው ግን በጣም ቆንጆ ነው፣ ያምራል። ነው ራሱ በጣም ያምራል። ፍፄ ወይኔ ምስኪን፣ እናንተ ፍፄ ግን በጣም ምስኪን ልጅ ነው። የእውነት የሆነ ቅስቅዝ ያለ አይናገር ምን አይል። ወይኔ ፍፄን ያገባይ ሴት ግን ታድላ፣ እውነት ጠብድለኛ ናት፣ ፍፄን ያገባች ዋው! ደስ አይ እንደዚህ አይነት ወንድ እኔ ይመቸኛል። በነገራችን ላይ እርግት ያለ ወንድ፣ ቅሽቅሽቅሽ የሚል ወንድ ደስ አይለኝም። የሚቀርቀዣ ጥልቅ ጥልቅ ቀሚል እንደርጎ ዝም አልወድም። እና በጣም ደስ ይላል ፍፄ ይገባሃል። ደግሞ እንግዲህ ለእሱ ደግሞ ሱሪና ቦዲ ነገር ነው የተገዛላት። መልካም በዓል ይሁንላችሁ። በዓልን ፏ አብላችሁ ዝንጥ ብላችሁ ዋሉልን፣ ደስተኛ ሆናችሁ ከቤተሰቦቻችሁ ጋር እና ለማንኛውም በጣም ደስ ይላል። የሰጣችሁ ደግሞ ፈጣሪ ጨምሮ ጨማምሮ ይስጣችሁ፣ በሰጣችሁት ላይ ይጨምርላችሁ። ወይ ወይኔ ወይኔ ወይኔ ማዘጋጋ ጀመርኩ ይሄ ቻናል በነገራችን ላይ ሶስት ቀን ቪዲዮ አልተለቀቀበትም ቤተሰብ ላይክ አድርጉ እና እስኪ አበረታቱኝ ሰሞኑን አልተመቸኝም ምንም ቪዲዮ ለመልቀቅ ምንም ነገር ማለት ነው ነገን በአል ነው ነገማ ጠጄን እየጠጣሁ ነው የምመጣላችሁ ዝም በሉ ጠጅ እጠምቂያለሁ በነገራችን ላይ በጣም ባለ ሙያ ነኝ። የሚጠጁ ትላላችሁ። ምኑ ምኑ፣ በቃ ምኑም አልቀረም። እውነት ነው ሚላት ዶሮ ተሰርተዋል። አይብ አለ፣ ጥብስ አለ፣ ቅቅል አለ፣ ዳቦ አለ። ወይኔ በቃ በስንፋ አለ ምናሳልፈው